እንዳታሳልፉት ሁላችንም ሼር ኮፕሊንክ አድርጉት። ያው ታውቃላችሁ የስራ ቪዲዮ ሼር ኮፕሊንክ የሚያደርግ ሰው እኮ ማለት እኮ የሚወደኝ ሰው ማለት ነው። ስለዚህ እንዳታሳልፉት። ሰላሙ አለይኩም ወረመቱላ ወርካቱ ሁድናት ክብራዎች ቲክቶክ ቤተሰቦች እንዴት ናችሁ? ለማን አሉ አልሐምዱላ ይሄን ና ወያም የምትፈልጉት በተለያየ ከለር ገብቶላችኋል። ከለር አለው፣ ሳይዝ አለው። ዱቤ ምረት ሁሉንም ከተማ እናደርስላችኋለን። ማዘዝ ለምትፈልጉ ላይፍ ላይ ታገኙኛላችሁ እንዲሁም ደግሞ ፎቶ ሾት እያደረጋችሁ ይዛችሁ መምጣት ትችላላችሁ። በጣም ጽድድታሉ ኖቹ የሆኑ አብያዎች ናቸው። ከለር አላቸው፣ ከለራቸው ይዩት። እኔ ሰራሁላችሁ በትንሹ ነው። እንሻላ ከለር ግን አለው። ዋስአፕ ላይ ወይም ላይቭ ላይ መምረት ትችላላችሁ። ድበ ምረት ብሎ ከተማ አደርሳለው። ሻርብ አለው፣ ቀበቶ አለው፣ የውስጥ አላባሽ አለው፣ ገውን አለው ማለት ነው። በደንብ ይዩት

ለሶስት ቀን የሚቆይ እስከሚያልቅ ሶስት ቀን ብቻ የሚቆይ ማለት መቶ መቶ ድርሃም ብቻ።